ሰላም ጤና ስጥልኝ በመላው ዓለም የምትገኙ ውዴት ቤተሰቦች፣ ሰላማቸው ብዝት ይበል እያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። ዛሬም እንግዲህ እንዳጋጣሚ እንግዲህ በዚህ በሰበር አይነት ጉዳይ ነው እንግዲህ የምንነጋገረው ማለት ነው። ሰሞኑን እንግዲህ እንደተመለከታችሁት በኢቢኤስ አንድ ፕሮግራም ተለቆ ነበረ። ነገር ግን ይሄ ፕሮግራም በአጋጣሚ ተመልሶ እንዲዘጋና እንዲጠፋ ተደርጓል። በዚህ ምክንያት በጣም ብዙ ሰዎች መወያያ አድርገውታል። እንደገና ደግሞ የሚያሳዝንም ታሪክ ስለነበረ እንግዲህ ብዙ ሰዎች የተነጋገሩበትና እንግዲህ ደግሞ መፍትሄው ምን የሆነ እስኪሰማ ድረስ የሁላችንም ድምፅ እንዲሰማ በሚዲያ ያለ ኅብረተሰብ በሙሉ እያሰራጨን ስለሆነ ይህን ነገር ላቀርብላችሁ ወድጃለሁ ማለት ነው። እናንተ እንግዲህ ይህን ነገር ተመልክታችሁ የራሳችሁን አስተያየት መስጠት ከወደዳችሁ ታሳባችሁን ኮሜንት አርጉልኝ። ከወደዳችኋት የተለመደችዋን ላይክ አርጉልኝ። በተረፈ ደግሞ የሚመለከተው አካል እንዲደርስ እናንተ የሁላችሁም እንግዲህ ግዴታ ስላለ በዚህ አጋጣሚ ሼር ማድረግ እንዳትረሱ እያልኩኝ ያው እንግዲህ እንደሚታወቀው ደምቢዶሎ ዩኒቨርሲቲ ላይ 17 ልጆች ከዚህ በፊት ታግደው ነበርና የዛሬ አራት ዓመት አካባቢ ይሆናል ማለት ነው። ከዛ መሀል እንግዲህ አንደኛዋ እንግዲህ ብርቱካን ተመስገን የምትባል ራሷን እንግዲህ አውጥታ በቤስ ብዙ ነገሮችን ግልጽ አድርጋ አሳውቃ ነበር። ነገር ግን በአጋጣሚ ባልታወቀ ነገር እንግዲህ ያው የብዙ አይነት አስተያየቶች አሉ። ከዛ መሀል እንግዲህ አንዱ በመጀመሪያ ሲጠፋ ይመስለን እኛ ያው ዩቲውብ አንዳንድ ህጎች ስላሉት በዩቲውብ መሰረት ከከፍተኛ የሆነ ለቅሶ ወይም ሀዘን ወይም ደም እንደዚ አይነት ነገሮች ከታዩ ዩቱብ በራሱ ስለሚያጠፋው እንደዛ ነበር የመሰለን። ነገር ግን አሁን እንግዲህ በኢቢኤስ በተከልክሎ እንደሆነ ይነገራል እና ኢቢኤስ ራሱ እንዳጠፋው ይታወቃል። ይሄ ነገር ምን እንደሆነ እንግዲህ ብዙ ሰዎች አጠያቂ ሆኗል ማለት ነው። በአጠቃላይ ህብረተሰቡ ምን እያለ እና ስለዚችም ልጅ ደግሞ ምን ማድረግ አለብን የሚለውን እንግዲህ አጠር መጠን አድርጌ ላቀርብላችሁ እወዳለሁ ማለት ነው። መልካም ጊዜ ይሁንላችሁ እያልኩን ቀጥታ ወደ ፕሮግራሙ ልግባላችሁ። የጭካኔ ጥግ ነው። በስማ በእውነት የጭካኔ ጥግ። ይህን ቪዲዮ እስከ መጨረሻው ራሱ መስማት ይቀፋል። ትናንትና የደረሰብኝ ልንገራችሁ ብላ በኤቤስ ብቅ ያለችው እህታችን በድንቢ ዶሎ ዩኒቨርሲቲ ታፍና ለአመት ከስድስት ወራት የደረሰባትን ታሪክ ተናግራ ሳጨርስ በሰዓታት ቪዲዮን አስጠፋችሁት። ማንም ያስጠፋው ማንም እውነት ለመናገር ፊልሙ ግን በየትኛውም አቅጣጫ እየተበተነ ያልሰማው ሰው የለም። አሁን ምን ያደርጋል? እውነቴን ነው ምላችሁ፣ ላይክና ፎሎ ከምንሰብሰብ ይልቅ የልጅቷን አድራሻ የምታውቁ ሰዎች መከሯንና ሀዘኗን እንኳን ባናስረሳት በተቻላችሁ አቅም ወደፊት አምጥታችኋት ላይቭ ላይም በተለያየ አጋጣሚ ጎፈንድሚም ተሰብስቦ እርዳታ ይደረግላትና ካለባት ሀዘን ባትወጣም ያሳለፈችውን ባትረሳም የተሻለ ሕይወት እንድትኖር እንኳን ለማድረግ እንድሯራጥ። በየቦታው ላይክና ፎሎ እየሰበሰብንባት ብናልቅስ ምን ዋጋለሁ? እባካችሁ የምታውቋት ሰዎች እንደሰማችሁት ነው። የግፍም ግፍ አለው። እንደሱ ያሳለፈ ሰው እኔ በህይወት ያዩ አይመስለኝም። እንኳን እምባሽን ለማበስ የኢትዮጵያ ህዝብ ታሪክሽን ለማሰማት እንኳን እግዚአብሔር አበቃሽ። እባካችሁ ሼር፣ ኮፕሊንክ አደርጋችሁ እች ልጅ የምትረዳበትን መንገድ ወደፊት አምጡና እንርዳት። እንዶ በምትወዷት እለምናለሁ። አንድ ሳምንት አልቅሰን ዘመን እንዳንል እምባሽን ምን ያደርጋል። ሰው በሚመስሉ ከሰው ባነሱ እንስሳቶች ተጫወቱብሽ እቴ። አንዱ የህይወት ፈተና እሱ ነው። እንኳን አልፈሽ ታሪኩን ለማስመዘገብ በቃሽ። ሳልወጣነሽ እኔ የምለው እንደኔ እግራይ ታጋባ ሰው አለ። ለምንድን ነው የብርቱካን ታሪክ ከኢቢኤስ ላይ የወረደው? የገባው ሰው አለ? እኔ ያልገባኝ ነገር አለ። ኢቢኤስ ላይ ነበር አይደል? ለምንድን ነው የጠፋው? እኔ በጣም እየገረመኝ ነው። አሁን አንዳንድ ነገር ሳይ በእውነት ይገርመኛል። ለሁሉም ሰው ነው የገረመኝ። ለምንድን ነው ያንንም አታውሩ፣ ይሄንንም አትናገሩ። ይሄንንም እንደ በጣም እኮ ማይመስል ነገር ነው። እንደውም እኔ ዝም ብዬ ሳስበው ብርቱካን ከተናገረችው ያልተናገረችው ነገር የሚበዛ ይመስለኛል። ኤዲት ተደርጉ ተጠንቅቀው ምናምን ይመስለኛል። ይህንንም ያወጡትና ትክክል አይደለም። መታገዝ አለባት። ህዝብና ሕዝብ እንዳይጋጭ ከሆነ ኤዲት ሳታደርጉ መምጣት የለባችሁም ብዬ አስባለሁ። ነገር ግን ከዩቱብ ላይ መውረዱ ትክክል ነው ብዬ አላስብ። ይህ ኮ ልጅቷ ያሳለፈችው ህይወቷ፣ ታሪኳ፣ ጉዳቷ ነው። እኛም ሰምተን ልናግዛት ይገባል እንጂ ልታወርዱት አይገባም። ለምን ወረደ ጠይቁ። ለምን ሁላችንም ተባብረን የልጅቷን ቪዲዮ መልሶ ኢቢኤስ ዩቲዩብ ላይ እንድጭን እናስደርግ። ኮፒ ሊንክና ሼር አድርጉ። ከዛ ሲቀጥል ደግሞ በልጅቷ ስም ብዙ የባንክ አካውንት አለ። ከዚህ ውጪ ሌላ የባንክ አካውንት የለም። እባካችሁ ጥንቃቄ አድርጉ። ኢቢኤስን ሜንሽን እያደረጋችሁ መልሶ የልጅቷን ቪዲዮ እንዲፖስት እናስደርግ። ይሄ ለኢትዮጵያ ሕዝብ ንቀት ነው። ተደፍራ ይህን ሁሉ መከራ ያየች ሐሳቧ ጭንቀቷ የኢትዮጵያ ሕዝብ የው ልቀቁት። አሁን እንግዲህ ውዴቱ ቤተሰቦች እንደተመለከታችሁት ነው። እንግዲህ ሰዎች ትንሽ ተደነጋግረዋል። በጣም ብዙ ነገር ነው የተባለው፣ ነገር ግን አጠር መጠን አድርጌ ነው እንግዲህ ማቅርብላችሁ ለዚህ ነው። በተረፈ ግን እኔ ለበላው እንግዲህ የዩቱብ ሰብስክራይበሮች የምለው ምንድን ነው፣ ነገሮች በደንብ እስኪጠሩ በተቻለ መጠን ሁላችንም ተረጋግተን ይህን ነገር መጠበቅ ያለብን ይመስለኛል። በተለይ እንደተለመደው እንደተናገረው ልጁም እንግዲህ ብዙ አይነት አካውንቶች ናቸው የተከፈቱት በልጅቷ ስም እና፣ በእውነት እኔ ዩቱብ በጣም በአጠቃላይ ሶሻል ሚዲያ በጣም የሚያስጠላኝ ምንድን ነው አንድ ነገር ፈጠር ወዲያው ቀድሞ የሆነችን ነገር ለማሳየት እና በዛች የምትገኘውን ጥቅም ለማግኘት የሚሮጥ ህብረተሰብ በጣም ሲበዛ ከፍተኛ ነው። ስለዚህ ደግሞ ተጎጂው ማን ነው? ማንም አይደለም። እንደሆነ ዩቲውብ ላይም ሆነ ማንኛውም አይነት ሶሻል ሚዲያ ላይ ያለ ሰው ዛሬችን ነገር ቢያጣ በሌላኛው ደግሞ ሞክር አይቀርም። ነገር ግን ህብረተሰቡ ተጎጂ ነው፣ እናንተ ማለት ነው። ያሳዝናል። ታሪኩ ስለሚያሳዝን በተቻለ መጠን ለመርዳት ትሮጣላችሁ፣ የተረጋገጠ ነገር በእጃችሁ ሳይይዝ ነገር ግን ከእጃችሁ ብር ይወጣል። ከወጣ በኋላ ደግሞ በእርግጠኝነት የምናገረው ምክንያቱም ብዙ አይቻለሁ፣ በካናዳ ከወጣ በኋላ ገንዘብ ያናድዳል። ለዚህ ነው ይህን ነገር ያደረጉት፣ ይባላልና በተቻለ መጠን ይህም ትንሽ የተረጋጋ ነገር ስለሌለው አንዴ እስኪረጋጋና ረጋጋ ነገሮች ሰከን እስኪሉ ድረስ በተቻለ መጠን ከኪሳችሁ ምንም ነገር አይወጣ፣ ከአንደበታችሁም ደግሞ ክፉ ነገር ባይወጣ ጥሩ ነው። ላለው ለማንኛውም እስቲ የተወሰነች ነገር ላሰማችሁና ደግሞ እመለስበታለሁ። ኤውት ከዩቱብ ላይ የልጆቹን እንኳን ሀቅ የት እንደደረሱ እንኳን የነዚህ ሀቅ እንዳይገኝ ከሚዲያ ላይ የቀዳችሁ ካላችሁ አስተላልፉልለኛ። የቀዳችሁ ቶሎ ብላችሁ የቀዳችሁ ላይፍ ሲተላለፍ ወሬ በሪቲዝ የቀዳችሁ ካለ ስጡን፣ ስጡን፣ ድምፅ እንሆንላቸኋል። ይሄ አይሸፈንም። የዚች የነዚህ ምስኪን የ17 ህፃናት ምንም የማያውቁ ገጠር ተወልደው አብይ ይግዛ መለስ ዜናዊ ይሙት፣ እስቲላ እንትና ይኑር ማቁ ፖለቲካ የማቁ ምስኪን ጨቅላ ምንም ማቁ ዩኒቨርሲቲ ሄደው ወጥተው የቀሩት እንኳን ለነሱ ድምጽ መሆን ነው እንጂ ማንነታቸው እኮ አይደለም። ማንነታቸው አይደለም። ለቀነኒ ድምፅ ስንሆንላት ኦሮሞ ብቻ ድምጽ ይሁን ኦሮሞ ካለች እንደ አፈር ድሜ የበልታችሁ ሙቱ። አፈር በልታችሁ ሙቱ። ፍትህ ለቀነኒ ፕሮፋይል አድርጋታለሁ። የእሷን ፍትህ እስክናገኝ ድረስ አለቃችሁ እኔ፣ ደግሞ ሮማን ተሰማ የቀነኒ ፍትህ ይሄ ቪዲዮ ጫና አድርጋችሁ፣ እንደው ኢቢኤስ የሚባል የምትጠቀም ይሄንን ካላወጡ የምትጠቀሙ እግዚአብሔር መዳን ያለም በቤተሰበቻችሁ የነዚህ ግፍ ይግባ። ይሄንን መንግስት ከሆነ ያላቸው መንግስት አንሱ ብለናል ብለው ወጥተው ይናገሩ። ፈጠራሉ ብለንም እንጠብቃቸው አይደሉም ሴትም ሆኖ ለመስማት ይከብዳል ሰውም ሆኖ ለመስማት እንደዚህ ያለ ታሪክ ይከብዳል ያው ከመምሩት መኖር ይሻላል ይባል የለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም በፈጣሪ ስራ ማንገባም ግን በጣም ጠንካራ ነሽ እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው እንዲሁም ነው ሁለት ሁለት አላለ ስንኩል ማን ይቀበረናል አልኩት እንግዲህ ማንም ቢሆን እንደዚህ አደም እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ ቢለዘ ደግሞ ወደ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ትልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆመው? መቼ ነው ምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው እኮ? መቼ ነው ይቺ ሀገር እናት፣ ሚስት፣ እህት ተብላ በምድር ላይ እንቆ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚች ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከትን። የዚችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠው። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየ። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም ነው። እንደ ማህበረሰብ ግን ይህን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና፣ ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የህግ መከበር፣ ለሴት ልጅ አሁን እንግዲህ እንደተመለከታችሁት ነው አጠር መጠን የማድረግላችሁ እንዳይበዛባችሁ ብዬ ነው። አንድ ነገር ማወቅ አለብን እንግዲህ ያው ሶሻል ሚዲያ በተሻለ መጠን ቀድሞ የሆነ ነገር ባደረገ ቁጥር ታዋቂነትና ያው ብዙ ፎሎወር ስለሚያገኝ፣ በሁለተኛ ነገር ደግሞ በሚታየው ስለሚያገኝ ሁሉም ሰው የራሱን የሆነ ቶሎ የሆነ አክሽን ነው እየወሰደ ያለው እና እንደዚህ አይነት ነገሮች ናቸው እንግዲህ ወደፊት በእኛ ሀገር ላይ በተለይ መቅረት ያለበትና ቶሎ አንድን ነገር ከመፍረድ ወይም ሳናጣራ ብዙ ነገር ከመናገር ብንቆጠብ ጥሩ ነው ብዬ የምናገረው አይ ኖ በዚህ አባባሌ በጣም ብዙ ጊዜ እወቀስበታለሁ ነገር ግን በተቻለ መጠን ሰከን ማለት ለማናችንም ጥሩ ነው። ቶሎ አንደኛ ራሳችንን አናበሳጨውም፣ ወይም ራሳችን ላይ ክፉ ነገር አናመጣም። ለምን እንደዚህ አይነት ነገር በጣም ያናድዳል። እውነት የሴት መጠቃት ለሁላችንም ህመም ነው። ይሄ ሁላችን የምናውቀው ነው። ነገር ግን የተጣራ ነገር ይዘን ከዛ በኋላ ሀዘኑንም ድጋፉንም ብናደርግ ይሻላል እንጂ ቶሎ ብለን የሆነ ተፈጠረ በሚል ብቻ እንደተለመደ ነገር አንደኛ መንግስትን መውቀስ ሁለተኛ ራሳችን በውይይት ራሳችን ማበሳጨት። አሁን እንደተመለከታችሁት እንግዲህ እንደ ሮቢ አይነት ሰዎች ቁጭ ብለው ለላይፍ ነው ላይፍ ላይ በሚደረግ ውይይት የሚገኝ ጥቅም ስላለ እንግዲህ ለእንደዚህ አይነት ነገር ነው ሰው የሚፈልገው እና ከእንደነዚህ ነገሮች ተቆጥበን በተቻለ መጠን የሚመጣውን ካየን በኋላ የራሳችንን የሆነ ውሳኔ ወስነን ብናደርግ ጥሩ ነው እላለሁ። አሁን ይህን ፕሮግራም ያዘጋጀውላችሁ አንደኛው ጥያቄ እና መልክቴ ምንድን ነው እንድንረጋጋ ኢንፎርሜሽኖች በተቻሉ መጠን ቶሎ ቶሎ በመጠ ቁጥር የትኛው ጥሩ ነው፣ ትክክል ነው የሚለውን ነገር ሰምተን ለማቅረብ እንግዲህ አንዳንዶቻችን በእነዚህ እየጣርን ነው። ስለዚህ ያንን ነገር እንዲያው በአንድ ወገን ይዛችሁት ለመረዳዳትና እንግዲህ ለመገንዘብ ነገሮችን እንሞክርላለው። በዚህ ጉዳይ ላይ እንግዲህ የተነሱ አንዳንድ ነገሮች አሉ። በመጀመሪያ ደረጃ እንግዲህ ዩኒቨርሲቲው ራሱ ከዚህ በፊት እሷ ከሁለት ዓመት በፊት እንደዚህ እንደዚህ የሁለተኛ ዓመት ተማሪ ነኝ ምናምን ያለችበት ነገር አለና ያንን ለማስተባበል እንግዲህ የለቀቀው መሴጅ አለ። እሱን አሰማችኋለሁ ማለት ነው። ከዚህም ውጭ ደግሞ ሌሎች ሌሎች ነገሮች ተብለዋል። ግን ሁሉንም ነገር እንደዚህ ያጠቃሉ ይሄ ነው ለማለት የተጣራና የተስተካከለ ወይም ያንን ሕግ የሚያውቀው የበለጠ ደግሞ ተከታትሎም የሚያውቀው ቤት ስለሆነ ከሱ የሚመጣውን መልስ እስክንጠብቅ ድረስ በትዕግስት እንጠብቅ እያልኩኝ እችን እስቲ ደግሞ ላሰማችሁ በችህታችን ኢቢኤስ ላይ ከቀረበች በኋላ ብዙዎች መነጋገሪያ አርጓታል። ብዙዎችንም እያነጋገረች ትገኛለች። ከዚሁ ጋር በተያያዘ ደምቢዶሎ ዩኒቨርሲቲ ስሜ ይበልጥብኛል ብሎ በዚህ ችህታችን ዙሪያ መግለጫ አውጥቷል፣ ኢቢኤስንም ሊከስ መዘጋጀቱን አሳውቋል። ከዚሁ ጋር በተያያዘ በወቅቱ ጠቅላይ ሚኒስትር አብይ አህመድ ምን አሉ የሚለውን እስቲ እንመልከት። አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርስዎ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባብሩ፣ ያስተባብሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የእሷን ዶክመንት እና የሌሎችን ተማሪዎች ዶክመንት የያዙት ተይዟል፣ ተገኝቷል። ዶክመንታቸው ከነሰው ይህ ብቻ ሳይሆን በቴክኒክ መረጃ የአንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል፣ አማራ ክልል ሲፈለግ ስልኩ ጠፍቶ ቤኒሻንጉል ክልል ይገኛል፣ ቤኒሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ ከዚያ ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦች ነው በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኝም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራገታ ብሎ ለመገመት ያስቸግራል ያስቸግራል። ግን መንግስት በገንዘብም በጊዜም በወታደሩም ምንም የሚሰሰተው ነገር የለም። በደንብ ሰላም ጤና አስጥልኝ። በምስሉ ላይ የምትመለከቷት እህት በተመለከተ የደሚዶሎ ዩኒቨርሲቲ ማስታወቂያ አውጥቷል። በ1477 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱ ካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደሚዶሎ ዩኒቨርሲቲ የሁለተኛ አመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 አመተ ምህረት የሁለተኛ አመት ተማሪ እንዳልነበረው ይገልጻል ይላል። ስለሆነም ይሄ ድርጊት በጣም ኃላፊነት የጎደለው እና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንም ስም የሚያጎድል ስለሆነ ኢቢኤስ ይህን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስደው ይገደዳል ይላል። እንግዲህ ቀጣዩ ምንድን ነው የሚሆነው የሚለውን ደግሞ በሂደት እንመለከታለን። ሀሳባችሁን ግለጹ። አመሰግናለሁ። አሁ እንግዲህ ሁላችሁም ሀሳባችሁን ገለጹ። በእውነት ይሄ ኦረዲ በፌስቡክ ላይም በየትም በስነስርዓቱ ከዩኒቨርሲቲ የመጣው እንግዲህ ትክክለኛ የሆነ ማጣራት የተደረገበት መልክት ነው ማለት ነው። ሌሎች አሉ፣ ነገር ግን እውነት በዚህ ላይ ማቅረብ ስለማይፈለግ ነው። ለምን የተረጋገጠ ነገር ከሌለ በጣም ከባድ ነው። እንጂ ኤቤስ ላይ የሚሰሩት ጋዜጠኞች ታስረዋል ይባላል። እንደገና ደግሞ ልጅቷም ታስራለች ይባላል። እንደገና ደግሞ ልጅቷ ባለትዳርና ልጅ ያላት ነች ተብሎ የሆነ ሌላ ቦታ ላይ እንዳለች እንደምትኖር ይነገራል። በጣም ብዙ የተዘበራርቅ አይነት ፕሮግራም ስራዎች ተሰርተውበታል። በዚህ ሰዓት ማንኛውም አይነት አካል የተለያየ አይነት ሂሳቦችን ለመስራት እንግዲህ እየተሯሯጠበት ያለበት በጣም ግን ለሁላችንም ማወቅ ያለብን እውነትን ይዘን መጓዝ ነው እንጂ የሚሻለን እውነት የተለያየ ነገር ለሌሎች አይነት መጠቀሚያ ማድረጋችን ራሳችንን ተጠንቅቀን እንደዚህ አይነት ነገሮች እንድንቆጠብ ጠይቃለሁ ማለት ነው። በተረፈ ውዴቶ ቤተሰቦቼ፣ በተረፈ ልጅቷን ደግሞ ለመርዳት የተነሱ ሰዎች ስላሉ እነዚህም አካላት ደግሞ ጥሩ ጥሩ የሆነ መልእክትን አስተላልፈዋል ማለት ነው። አሁን በመጨረሻ ላይ አንድ ም አቀርብላችኋለሁ ማለት ነው። ለማንኛውም አይነት ነገር ግን እናንተ እንድትቆጠቡና ለነገሩ ጊዜውን ጠብቆ በሚመጣው እርዳታም ሆነ ማንነት ግልጽ የሆነ ታሪክን እናቅበታለን ብዬ አስባለው። ይህን ፕሮግራም ከወደዳችሁ የተለመደችዋን ኮሜንታችሁን ጻፉበት፣ አዲስ የሆናችሁ ሰብስክራይብ አርጉ እያልኩኝ ለዛሬ ያለኝ ፕሮግራም በዚህ ላጠናቅላችሁ። መልካም ጊዜ የሆንላችሁ እያልኩኝ እችን መልክት አዳምጡና እንግዲህ የራሳችሁን ኮሜንት ስጡ እያልኩኝ ልሰናበታችሁ። ደህና ሆኑልኝ። በኔ በኩል ከወደ አሜሪካን ካሊፎርኒያ የተሰማ መልካም ዜና። በእህታችን ብርቱካን ላይ የደረሰው ግፍና መከራ እጅጉን እንቅልፍ ነስቶኛል ትላለች የሁላችንም የኢትዮጵያውያን እህት የሆነችው ትግስት ፈረደ። በበጎ ስራዋ ለረጅም ዓመታት በሀገሯ ትምህርት ቤትን፣ ገዳማት ውስጥ የአባቶችና እናቶችን ማረፊያ አስገንብታለች። ባሳደገቻቸው ኢትዮጵያውያን ምስኪን ልጆች ላይ በትምህርታቸው ብዙ ኢንቨስት አድርጋ ብዙዎችን ወደ አሜሪካ ለተሻለ ትምህርት አምጥታቸዋለች። በስደት በሰው ሀገር በችግር ለሚሰቃዩ እህት ወንድሞች የድጋፍ እጆቿን ዘርግታለች። በቅርቡ ቲጂ ሂውማኒቴሪያል ኤድ በስሟ ከፍታ በሙሉ ጊዜዋ ወገኖቿ ላይ በመሥራት ላይ ነች። የሁለት ልጆች እናት ታታሪዋ ባለሀብት በሆሊውድ የአሜሪካን የፊልም ኢንዱስትሪ መንደር ስሟ ከፍ ብሏል። ዲሴምበር ቴን ቲጂ ሂውማኒቴሪያል ዴይ ተብሎ ቀኑ በስሟ ታስቦ ይውላል። ብዙም ያላወደስናት ኢትዮጵያዊቷ ባለ ደግ ልብ የብርቱካን ሕይወት መለወጥ ወደ ተሻለ ማንነት ማምጣት ቀጣዩ ስራዬ ነው ትላለች። እናንተ ደጋግ ኢትዮጵያውያን በብርቱካን የህይወት ፈተና ግፍና መከራ ያዘናችሁ በሙሉ የብርቱካንን ትክክለኛ ኢንፎርሜሽን አድርሱኝ ትላለች። ምናልባትም ባጭር ጊዜያት ውስጥ ወደ ሀገረ አሜሪካ እንድትመጣና የተሻለ ህክምና፣ ትምህርት እና ህይወትን እንድትጀምር የእኛን ትብብር ትሻለች እና ምስኪኗን ታገኟት ዘንድ እንማጸናለን። ቲጂ ሂውማኒቴሪያን ኤድ ኤልኤ ካሊፎርኒያ መልእክቱን ሼር በማድረግ አድርሱል።